ከዚህ ቀን ጀምሮ ወደ አምደው ሚካኤል ለመሄድ ምዝገባ በይፋ ተጀምሯል። ተመዝገቡ። ቅጣት ይመጣል፣ ቅስፈት ይመጣል እያየን ነው። ገቢረ ተአምር የሚሰራባቸው ቦታዎች ላይ ከሆነ ጊዜ በኋላ በሽታ እየገባ ነው አደለ እንዴ? በጣም መከበር ያለባቸው ቦታዎች ላይ ሰው የበዛበት ቦታ ላይ ኃጢአቱን አብሮ እየገባ ነው። እኛ እንደዛ አንፈልግም በግል የሚለኝ ሰው አሁንም ቢሆን መረጃ አልሰጥም። እዛ ቦታ ላይ መሄድ የማይችሉ ሰዎች ደግሞ ምዝገባው ከህዳር አምስት እስከ አስር ድረስ ፈውስ ስለማግኘት ደግሞ እዛ ግቢ ከገባችሁ በኋላ በድጋሚ ዛሬ ከመምህር ጋር ተገናኝተናል። እሱም ምንድን ነው ስለ አምደው ቅዱስ ሚካኤል ቤተክርስቲያን፣ በድጋሚ እንድንነጋገርና ወደ ቦታውም ጉዞ መቼ ነው፣ መነሻ የት ነው ያሉትን ሁኔታዎች ለመነጋገር ብዬ ብዙ ሰዎች እየደወላችሁ ጉዞ መሳተን እንፈልጋለን፣ እንሄዳለን እና ንገሩን ስላላችሁ ያለውን ነገር ነው። በድጋሚ ያሉ ህጎችንም ወደ ገዳሙ ሲኬድ መደረግ ያለባቸውን ነገሮችም በድጋሚ እንድንወያይ ከመምህር ጋር ተገናኝተናል። ጤና ይስጥልኝ መምህር። ሰላም እግዚአብሔር፣ እግዚአብሔር ሰላም ከሁላችንም ጋር ይሆንልን። ጤናና እድሜውን ጸጋውን መገሱን ብርክ ብዝት ትርፍርፍ አድርጎ ያደልልኝ ወንድሜ። ሰላማችሁ ብዙ ይበላችሁ። ውድ የተዋህዶ ልጆች፣ ባለመሐተቦች፣ የደሙ ፍሬዎች፣ የድንግል ማርያም ያስራት የቃል ኪዳን ልጆች በያላችሁበት የአድማስ ጥግ ሁሉ የእግዚአብሔር ሰላም፣ የእግዚአብሔር ሞገስ፣ የእግዚአብሔር ጸጋ፣ የእግዚአብሔር ቸርነት ከሁላችሁ ከሁላችንም ጋር ከሁላችሁም ጋር ይሆንልን እሺ። አሁን በድጋሚ ወንድሜ እንዳለው እንግዲህ አንዳንድ መልእክቶችን ለማስተላለፍ በድጋሚ መጥተናል። መልእክቱ ምንድነው? ያው እንግዲህ እንደታወቀው ከዚህ በፊት በነበረው ቪዲዮ በለቀቅነው ወደ አምደው ቅዱስ ሚካኤል ገዳም መሄድ የምትፈልጉ እዛ ቦታ ላይ ከቦታው ቃል ኪዳን ማገኘት የምትፈልጉ የሚል መልእክት አስተላልፈናል። አሁንም ያለን ያው መልእክት ነው እና አንዳንድ ነገሮችን እንዴት ምን ማድረግ እንዳለብን የሚለው ነው። ብዙ ሰዎች ይደውላሉ። የሚደውሉት ሰዎች ግን ጤናማዎች ናቸው። አንዳ ግማሹ መዳን የሚፈልግ ነው። ግማሹ ደግሞ ሆን ብሎ መረበሽ የሚፈልግ ሰው ነው እየደወለ ያለው በዛም ምክንያት ደግሞ አብዛኛውን ያው ስልክ እየተዘጋ ነው። እህ ምንድነው በሚረብሹ ሰዎች ምክንያት በጣም ፀያፍ አመለካከት ያላቸው ለሰውም ለራሳቸው የማይጠቅም አስተሳሰብ ያላቸው ሰዎች አሉ። በዛም ምክንያት ለሌላውም ድህነት እንቅፋት እየሆኑ ነው። እንግዲህ ባለፈው እንዳይኸው የሆነ ሰው ደውሎ አረንድ እንዲተባልን እኮ ቅጠላ ቅጠል ስራስር ለእናንተ ላመጣ ወደ በረሃ ሄጃለሁኝ ብሎ አድራሻውን አስቀምጦ ምናምን ስልክ ቁጥሩን አስቀምጦ ሲደውሉለት ከዛ እንዲህ እንዲህ ነው፣ እኔ እንትላቸዋለሁ ብሎ ደብተራዎችም እንደዚህ እያደረጉ ያለበት ሁኔታ ነው ያለው። ያው እንግዲህ እሱ በብሎክ ወገባገዳውን ተቆርጧል። ሌሎችም ሰዎች እንደዚሁ ያሰማሯቸዋሉ ማለት ነው። እዛ ቦታ ላይ በግል መሄድ የሚፈልጉ ሰዎች አሉ። አሁን ይሄ በግል መሄድን ሰው እኛ አንፈልግም እንዳጠቃላይ ማለት ነው። ወደዳችሁም፣ ጠላችሁም፣ መረራችሁም፣ ጣፈጣችሁም ካለው እኛ ካለን ስጋት አንጻር በግሉ እንዲሄድ አንፈልግም። ምክንያቱም አሁን ከኛ ጋር ሲሄድ እየተማረ ይሄዳል። ስለ ገዳሙ እንዴት ስርዓቱ መጠበቅ እንዳለበት፣ እኛ ማንም ሰው ሄዱ ገዳሙን እንዲያበላሽብን አንፈልግም። ያ በረከት ህዝቡ መዳን ይፈልጋል። መዳን የሚፈልገው ህዝብ ነገ ከነገ ወዳ፣ አሁን ሰው በበዛ ቁጥር አሁን አንዳንድ ቦታዎች የማይገባቸው ሰዎች ሂደው እዛ ቦታ ላይ በነገራችን ላይ የሄደ ሁሉ ሂድን አይደለም እንዴ ሄዶኮ ንግስ ላይ ሄዶ ጫማ የሚሰርቅ ትውልድ የለም እንዴ እና እኔ በግል የሚለውን አላስተናገደም እንዳጠቃላይ እንዳጠቃላይ አላስተናገደም ይሄ ነው መልሴ አላስተናግድም አድራሻ አጠይቁ በቃ ምክንያቱም መሄድ ከፈለጋችሁ ከኛ ጋር ሂዱ መጠይቅና ማወቅ ያለባቸውን ከኛ ይረዱ አባቶች አሉ ቦታው ላይ መጠየቅ ይችላሉ። እዛ ከሄዱ በኋላ በግል እየሄዱ በየመንገዱ ሱሳቸውን እንትን እያሉ ሄደው ገዳሙ ነገ ከነገ ወዳ ወረርሽን ገብቶበት የማይገባው ሰው ሂዶ እዛ ጸበልተኛ መረበሽ የለበትም። እዛ አባቶች ማዘን የለባቸውም። የቦታው ክብር እንደተከበረ፣ ክብሩ እንዳለ ሆኖ እንዲቀጥል እንፈልጋለን። ምክንያቱም እግዚአብሔር ይውል የማይገባው ሰው ቦታው ላይ ሲመላለስ ድህነቱን ያዘገጃል። ድህነቱ ከኛ ነው የሚርቀው። ማለት እግዚአብሔርን ሊባርከው ሊቀድሰው ወይም እሱን ሊያረክስ እግዚአብሔርን ቦታ ሊያረክስ የሚችል ሰው የለም፣ ግን ምንድን ነው ድህነት ከኛ ይርቃል፣ ቅጣት ይመጣል፣ ቅስፈት ይመጣል። እያየን ነው ገቢረ ተአምር የሚሰራባቸው ቦታዎች ላይ ከሆነ ጊዜ በኋላ በሽታ እየገባ ነው አደለ እንዴ? በጣም መከበር ያለባቸው ቦታዎች ላይ ሰው የበዛበት ቦታ ላይ ኃጢያቱን አብሮ እየገባ ነው። እኛ እንደዛ አንፈልግም። በግል የሚለኝ ሰው አሁን ቢሆን መረጃ አልሰጥም ያለ መልእክት ይሄ ነው። እሺ፣ በጣም ጥሩ። ሌላው ደግሞ እዚሁ ላይ ጉዞ መሄድ፣ እዛ ቦታ ላይ ጉዞ መሄድ የሚፈልጉ የምትፈልጉ ሰዎች ካላችሁ ምዝገባ እስከ ጥቅምት አምስት ድረስ ነው ምዝገባው። ጉዞ መሄድ ከኛ ጋር መሄድ የሚፈልጉ ጉዞ መሄድ ቦታው ላይ መሄድ የሚፈልጉ ሰዎች ጉዞ እስከ ምዝገባው እስከ ጥቅምት አምስት ድረስ ነው ጋር ጀምሮ ያው አዎ ከዛ እዛ ቦታ ላይ መሄድ የማይችሉ ሰዎች ደግሞ ምዝገባው ከህዳር አምስት እስከ አስር ድረስ ነው። ለአምስት ቀን እዛ ቦታ ላይ ጸሎት ለሚያስደርጉ ሰዎች መሄድ ለማይችሉ ሰዎች የአምስት ቀን ጊዜ ሰጥተናል። ከህዳር አምስት ይሄ እኔ ብቻ አደለም የወንሰኩትኝ ካለው ችግር አንፃር ያለውን ነገር ለሚመለከተው ክፍል አሳውቅያለሁ። ይ ማለት ነው፣ ያለው ነገር እንዲህ እንዲህ ነው። እኔ ብቻዬን የምወሰነው ነገር የለም። ስለዚህ ጉዞ መሄድ የሚፈልጉ ሰዎች ምክንያቱም ቀኑ ረዘም ያለቀን ሰፋ ያለ ቀን የተሰጣቸው ለምንድን ነው? አንደኛ ራሳቸው ከራሳቸው ጋር መምከር ስላለባቸው ፍቃድ የሚያስፈልጋቸው ፍቃድ እንትን ብለው ራሳቸውን አዘጋጅተው አስበውበት እንዲመዘገቡ ነው ይሄ ቀን የተሰጠው። ያኛው መሄድ የማይፈልግ ሰው ደግሞ መሄድ ያልቻለ ሰው ደግሞ እዛ ሆኖ ጸሎት ይደረግልኝ ለሚል ሰው ደግሞ አስቦበት ወስኖበት ባለበት ቦታ ስለሆነ አምስት ቀን ጊዜ ተሰጥቶታል። ያለው ነገርና ያለው ሂደት ይሄ ነው። በጣም ጥሩ። እኔም ጋር ያው የተመዘገቡ ሰዎች አሉ፣ መሄድ የማይችሉ እና ያው ነው እዚህ ውስጥ ይካተታሉ ማለት ነው። በጣም ጥሩ እና በዚህ ምንድነው እኔም ላሰምረው የሚፈልገው ነገር ብዙ ሰው ቦታውን ማየት መሄድ መጸለይ ይፈልጋል ግን ይሄ ሲሆን መጀመሪያ እኛ ጸድተናል ወይ ነው አሁን ጥያቄው ደግሞም እዛ ቦታ ሂዶ ደግሞ አንዳንዱ አረቅ ቤትም ይውላል ይሄን መጠጥ ቤትም ይውላል እና እንዲህ እንዲህ ያሉ ነገሮች ተስተካክላችኋል ወይ አንድ አሁን እዚህ ጋር ሰው እየበደልክ ሰው እየገፋህ የሰው ሀብት ንብረት ቀምተህ የተለያዩ ወደሎችን ሰርተህ እዛ ቦታ ፈውስ አገኛለሁ ማለት ይሄ በፈጣሪ ላይ መቀለር ነው የሚሆነው ግን ፈጣሪ ሆይ አንተ ይቅር በለኝ፣ ከዚህ ቀን ጀምሮ ንሳሐ ገብች አለው ማረኝ ራራልኝ ብለህ ተጸጥተ ከሆነ እሰየው፣ ምረቱ በእጅ ነው። ይሄ የታወቀ ነው፣ የተፈተነ ነው። በፊት ያየናቸው ነገር ስለሆኑ እና እዚህ ላይ በደንብ አስቡበት። እዚህ ጋር እንደተጨባለ ከሆነ እዛ ቦታ ላይ ጂ ንሳ ገብች ይሰምርልኛል የሚለው ነገር ላይ አይሆንም። መጀመሪያ ራስ መጻፍ አለበት። እዚህ ላይ በደንብ ይሰመርበት፣ ይሄ ምንም ጥርጥር የለውም። ይሄ ለዚህ ጉዞ ብቻ ሳይሆን በየትኛውም ቦታ ላይ የትኛውም ቦታ ላይ አሁን ለምሳሌ አሁን ሰው ቁልቢ ገብርኤል የሚሄደው የሚሄደው እኮ በረከት ለማግኘት ነው፣ አይደል? ቦታ ሰፈር ቀይረህ ልትጠጣ አይደል? የምትሄደው አይደል ለመስከር ነው እንዴ የምንሄደው ሄደው? ባንሄድ እኮ ይሻላል እኮ ለሰው መሰናከል፣ ለምን ምናል? እዛ ሄድን አዝማሪ ቤት እዛ ሄዱ ግሮሰሪ መግባት ምን ማለት ነው? ጥሩ አይደለም። ስለዚህ እንደ አጠቃላይ ወደኛ ስንመለስ በጉዟችንም ላይ አንደኛ ሰዓት አርፍዶ የሚመጣ ኃላፊነቱን አንወስድም። በሚደውሉ ሰዓት መነሻ ቦታ ይነገራቸዋል። በዛ ቦታ ላይ በተባለው ሰዓት መገኘት አለበት። ክርስቲያናዊ አለባበሳችን ወንድም ቢሆን ነጠላ ለብሶ ይምጣ። የእግር መንገድ አለው፣ እሱ ሰት ይጠቅማርበት ከሁለት ሰዓት በላይ ሁለት ሰዓት እና ከሁለት ሰዓት በላይ የእግር መንገድ አለው። ሌላው መንገድ ላይ እዚህ ቦታ ሻይ፣ እዛ ቦታ ቡና እዚህ ቦታ እንደዚህ፣ እዚህ ቦታ ሱቅ፣ እዚህ እንደ ቢል የከፈለው ገንዘብ ይመለስለታል። እሱ ይሄ ከወድ እንድታስቡበት ነው የምንፈልገው። ሱሳችንን በየቦታው ማንኛውም ሰው ሱስ ሊኖርበት ይችላል፣ ግን በየቦታው ሱስ እያስታገስን አንሄድም። የምንሄደው ለመዳን ነው ከሱስ ለሱስ ካለበት ከሱሱ ለመዳን ከሆነ ሱሱን እያበረታታ አይደለም መሄድ ያለበት። አንድ ሰው እየተለማመደ ነው መሄድ ያለበት አይደል? ጉዞ ስንሄድ እኮ እኛ እንቅልፋችንን ትተን ብድራችንን ገንዘባችንን ኢንቨስት አድርገን ጊዜያችንን ሰተን እስከሆነ ድረስ ዓለምም ላይ ያለው አይቅርብኝ፣ እዛም ደግሞ ሂጂ እንደዚሁ ልሁን ማለት ከዚህ በፊት ያየሁት ነገር የገጠመኝ ነገር ስላለ ነው ሚረብሽ። ሰው ካለ ቀጥታ መንገድ ላይ ነው የሚወርደው ማለት ነው። ለምን ቢያንስ እንኳን እዛ ቦታ ላይ ለመሄድ እንደው መታገስ፣ መለማመድ መቻል አለበት ማለት ነው። ሌላውንም መረበሽ ስለሌለበት፣ ምክንያቱም መዳንና በሰዓቱ መሄድ የሚፈልገውን ሰው በአንድ ሰው ምክንያት በእኔ ምክንያት ወይ በአንተ ምክንያት መጉላላት የለበትም። አረለ ስለዚህ መንፈሳዊ ይዘቱን እንደጠበቀ ሄደን መንፈሳዊ ይዘቱን እንደሄድ እንደጠበቀ እንድንመለስ ነው ዋናው አላማ። በዚህ ልክ መምጣት የሚፈልግ ካለ ክፍት ነው። ከዛ ደግሞ የእኛ መነሻ አዲስ አበባ እንደ መሆኑ መጠን ስንት ቀን ሊፈጅ ይችላል? ምን ወንድም ወዛ ባዚ ይገለጽላችሁ። መነሻ ኅዳር 11፣ መመለሻ ኅዳር 13 3 ቀን ማለት ነው። ግድ ነው፣ ምክንያቱም ደርሶ መርሶ አይቻል። ሩቅ ነው፣ ቦታው ሩቅ ነው። ያው እንደተገለጸው የአንድ ቀን ነው፣ ከአዲስ አበባ ቦታ ለመድረስ አንድ ቀን ይፈጅ። ስለዚህ ሰው ያው ለን ታዘጋጃላችሁ ማለት ነው። ለምሳሌ አሁን ለዛሬ 12 ሰዓት መንገድ ጀምረን ከሆነ ማታስ ከ12 ተኩል ድረስ እስከ አንድ ሰዓት ድረስ ሊደርስብን ይችላል። እየመገዱ ሊፈጅ ይችላል። አዎ እየሰማችሁ ነው በስልክ ጊዜ ከመንፈጅ ይልቅ አሁን ብዙ መስማት ይጠበቃል። ግን መምህር አንድ ነገር እዚህ ጋር ላስጠነቅቅ እፈልጋለሁ። በተለይ ደግሞ እርስዎን ማለት አስምሬ መናገር እፈልጋለሁ። አንድ ነገር አለ። ብዙ ጊዜ ገዳማት አሉ። የገዳም ችግር ችግር የለብንም። በየቦታው ቅዱስ ቅዱስ ቦታዎች አሉ። ከነዛ መካከል ደግሞ አምደው ሚካኤል ነው። እስካሁን እውቅና አላገኘም ነበር። አሁን እውቅና ውስጥ እየገባ ነው። ሰው በጣም እያየው ነው በጣም እየሄደ ነው። እና እውቅና ሲመጣ አውሮ ይመጣል መኮተታል። ፈተናውም እንደዚያው ነው። አልጨረስኩም እና ይሄ ቦታ አሁንም ክብሩን ጠብቆ እንዲሄድ እፈልጋለሁ። እንዲህ አሁን በመጥፎ ስም አመዳው ሚካኤል እንደዚህ ሆነ እንደዚህ ሆነ የሚል ወሬ መስማት አልፈልግም። ይበግል ይበተለኝ። እንደዚህ ያለ ወሬ የሚሰማ ከሆነ እኔም አደርገው ምንድነው የተጫኑ ቪዲዮዎችን ማንሳት ነው የሚጠበቅብኝ ማለት ምክንያቱም አብዛኛው ሰው ያወቀው በእኔ ቤት በኩል ስለሆነ ይሄ ኃላፊነት አለብን። ይሄ ግን ምንድን ነው አሁን ብዙ ጊዜ እንዳያችት ምነሳው ምንድን ነው አብዛኛው ችግር ያሉ ምን ሆነ ከተባለ ጉዞ መካከል ነው። ጉዞን አዘጋጀን የሚሉ ሰዎች ሲወስድ ደግሞ ስርዓት ላይ የለው መልክ እየሆነ በተለ በግ ሄዳል፣ የሚሉ ሰዎች እንዲ እንዲህ ያሉ ነገሮች ተደምሮ አጠቃላይ የአንድን ቦታ ስም ያስጠፋል። ይሄን ደግሞ ኃላፊነት ማን ስለከተባለ ቁጥር አንድ እርሶ ነዎት። ቦታውም ላይ ያሉትን አገልጋዮች፣ ካህናት፣ አባቶች ያለው ነገር መንገድ እንዲህ ያለ ነገር ይመጣ ይችላል። ስለዚህ ምንኞታች መሰራት እየጠበቀ ይሁን ከኔ ጋር ያለው ሁኔታ ምክንያቱም ከእናንተ ይልቅ እኔ የጉዞውን መስመር ብዙውን ነገር ስለማቅ ብዙ ቦታ ላይ ያሉ ችግሮችን ስለተረዳው ቦታችን ስራውን ጠብቆ እንዲሄድና ደግሞ ቦታውም ላይ ችግር እንዳይፈጠር በእኛም ምክንያት ከእኛ ጋር አብረው ቢመጡ ሰዎች ምክንያት ቅድም እንዳሉት በሽታ ተፈጥሮ ችግር እንዳይፈጠር ይሄ ቦታ አጠቃላይ በመስፈት እንዳይነሳ የሚለው ነገር ላይ ከአይነቱም ጋር በደንብ በተገቢ መልክ ተነጋገሩ፣ ተወያዩ። በተለይ የደውር አገልጋዮች አባቶች ግንዛቤ ሊይዙ ይገባል። በተለይ ጉዞ የሚሉ ሰዎች ጋር ተዘጋ ነው ብዙ ጊዜ የሚነሳውና አንየን ትራየኑ አለ ወደ ኋላ ብዙ ነገሮች እየሰማናቸው እንደዚህ ያሉ ጩኸቶች እንዳይነሱ በጣም በጣም ትልቁን ኃላፊነት ሊወስድ ይገባል እና በዚህም ተያይዞ ጉዞ ሀይዎችም በተለይ ማን አንደግሞ ማንን መከተል እንዳለባችሁ ማንኛው ነው ትክክል የሚለውን ነገር ይዛችሁ መንቀሳቀስ አለባችሁ። እንዲሁም በሆያ ሆየ እንደውም አንዳንድ ነገሮች አሉ። እኛ ጋር በነፃ አለ ምናምን አይ ነገሮች አሉ። እስካሁን እዚህ ቦታ ላይ ያው አይኖርም ብዬ አስባለሁ። እንደ ነገሮች እንግዲህ ካሉ ድሮ ድሮ ግን ያው ታቆኛላችሁ ግጥጥ ብዬ ነገሮች ለማጋለጥ ነው። በዛ እንዲህ አለ ወሮ በላ ነብሰ በላ በነፃ ጉዞ ስም የሚነግዱ ሰዎች እንዳሉ እናውቃለን። ምን ማለት ነው? ግልጽ አድርግላችሁ ከአዲስ አበባ ጀምሮ ቦታው ድረስ ወይም ደግሞ የተለየ ገዳም ለምን ስትፈልጉ እዛ ቦታ ድረስ ነፃ ነው የምንወስዳችሁ፣ አትከፍሉም ብለው ያጓጓችኋል ስስ ልብ በልባችሁ ይዙና ትሳፈራላችሁ፣ ተስተፋላላችሁ። ከዛ በጉዞ መካከል ግን ደግሞ የራሳችሁ የሆነ ጥበብ ተጠቅመው ሰው ሌላ ወጪ እንዲያወጣ ያደርጋል። እንደዚህ ያሉ ታክቲክና ሲስተሞች ኃጢአት ስራዎች እንዳይሰሩ ጥንቃቄ ያስፈልጋል። አብሰዶ በተለይ እዚህ ቅዱስ ቦታ ላይ እኛ ሁን ይዩ ስለ ቅዱስ ሚካኤል በጣም ለቢየን ሞለች የተናገርኩት የመሰከርኩት ምንድን ነው፣ እርሱ ጋር እንኳን ያዩት ምልክታል የእርስዎ ትውውቅ ቀደም ያለ ነው እና መጀመሪያ ላይ የነበረውት ህይወትና አሁን እዛ ቦታ ወይም ደግሞ አምደ ቅዱስ ሚካኤል ረግጠው ከተመለሱ በኋላ ያለውት ሁኔታ እጅግ አስገርሞኛ ልዩ ለውጥ ላይ ያሉ መምህር ነው። በዚህ የተነሳ በቃ እውነትም አምደ ቅዱስ ሚካኤል ታሪከኛ ነው፣ ህይወትን የሚቀይር ቦታ እንደሆነ እርሱ አንድ ምሳሌ ነው። ብዙ ጊዜ ሰው ስለራሱ ስለማይመሰክር ነው። እና በዚህ አምኜ ነው እና እየመሰከርኩ ያለሁት። ስለዚህ እዚህ ላይ አሁን ካልኩት ነገሮች ላይ ተነስተው በደንብ ያስምሩበት። አዎ፣ አይ እዚያ ደረጃ የሚያደርሳል። አሁን በነፃ ምናምን ለሚለው አሁን በእኔ ብቻ አይደለም የተወሰነው። ይሄ ቦታው የሚታወቀው እስከ ጠቅላይ ቤተ ክህነት ድረስ በአካል ሂደው ያዩበት ሁኔታ ስላለ ችግር የለም። እሱ እንደዛ አይነት እሳቤ ምናምን አይደለም። ወደፊት አሁን እዚህ ላይ መግለጽ የማልፈልጋቸው በጣም ብዙ ነገሮች አሉ። ቦታው በዚህ ደረጃ ቁልፍ ነው፣ ወደዚህ የሚገለጽ ማለት ነው ቁልፍ ነው። አሁን እንደዚህ እዛ ቦታ እንደዚህ አደርጋለሁ ምናምን ምናምን እሱ የማይታሰብ ጉዳይ ነው። ምክንያቱም አሁን ይሄ በእኔ በኩል በአንተ በኩል ይተዋወቅ እንጂ እዛ ላይ ገዳሙ ላይ የተሰራ ያለው ነገር በካህናቱም ይታወቃል በጠቅላይ ቤተ ክህነቱም የሚታወቅ ስለሆነ እውቅና አግኝቷል። እሱ ብዙ እንትን አያሳስብም። ለሌላ ዓላማ የሚመጣ ካለ ያው በመጣበት መንገድ የሚጠየቀው ጥያቄ ወይም የሚካሄድበት ሂደት ይኖራል። እዚህ ላይ ብዙ መግለጽ ስለማልፈልግ ነው ማለት ነው። በተለይ ስነ ስርዓት የሚለው ላይ ስለ አሁን ምክንያቱም አሁን እያስተዋወቀ ያለው ቤተ ክርስቲያኑ እያሰራ ነው። እንግዲህ በቪዲዮም በነገራችን ላይ ሙሉ አድራሻውን እንትን ለማለት ቦታውን መንገዱንም፣ እዛ ቦታ ላይ ምን እየተሰራ ነው፣ ልማቱ በምን አይነት መንገድ እየሄደ ነው፣ ለም ብላችሁ ማወቅ ለምትፈልጉ በቤተ ወንጌል ተዋህዶ ሚዲያ ዩቲዩብ ገብታችሁ መመልከት ትችላላችሁ። ቤተ ወንጌል ተዋህዶ ሚዲያ ብላቸው ሰርች ብታረጉ እንዳለ ያው ስለ ገዳሙና ስለ ገዳሙ ብቻ ነው። እዛ ቦታ ላይ የጸለው ስለ ስርዓቱ ምንድን ነው እዛ ላይ ምን እየተሰራ ነው ምን እየተካሄደ ነው የሚለውን ከዚህ በበለጠ እዛ ቦታ ላይ በቪዲዮ በሚንቀሳቀስ በምስል ስላለ እዛ ቦታ ላይ ማየት ይቻላል ማለት ነው እና። ዝም ብሎ ግለሰብ ሂዶ የሚመጣበትም አይደለም፣ የተዋቀረ የተሰላሰለ ነገር ስለሆነ ማለት ነው እና እሱ ብዙ ትራይልም ያን ያክል ብዙ አመችም አይደለም ለነሱ ሁን። እንደዚህ በእናንተ ስራ ላይ በቋረጭ እገባለሁ፣ እንደዚህ ያንን አድፈርሳለሁ፣ ይህንን በራስ ያደርጋለሁ ምናምን በሚል እሱ ምንም ጥርጥር የለውም። እሱ ምንም ጥርጥር የለውም። ምን መሰላችሁት? እንደው እዛ ቦታ ላይ በተለይ እኔ ጉዞ ዘጋጅቼ እሄዳለሁ። አስጓዥ በበዛ ቁጥር በዛው ልክ ነው፣ ነገሮች ስተት የሚፈጥሩት። ቅድም ያልኩ የማይገባው ማይገባው ሰው ማለት ብዙ መዳን የሚፈልጉ ሰዎች አሉ። ከነሱ ጋር ደግሞ ከስንዴው መካከል ደግሞ ያ ብዙም ከርዳድም እንዳለ ይታወቃል። ስለዚህ ራሱን አረሙ ለመስተካከል ከሆነ በሩ ክፍት ነው ማለት ለመዳን ሁሉም ሰው የታሰረበት ይኖራል። ከስራቴ ልፈታ የሚል ብሎ የሚያስብከው ሰው የሚያስብ ሰው ወይም ይሄንን ቦታ ብረቅ ይደረግልኛል ብሎ የሚያምን ሰው ካለ መምጣት ይችላል። እንደው ዝም ብሎ እዛ ሄዶ ለማወዛገብ እንደ ሃይማኖትም የማይመለከተው ሰው ቢሆን እኔ በምን አውቃለሁ? ያው መንገዳ ሳይጠቁመኝ አለኝ። አዎ ማይገባው ሰው እዛ ቦታ ላይ መሄድ የማይፈል የማይችል ሰው ስርዓቱን የማያውቅ ሰው ለምን ለምን ዓላማ እንደሚሄድ ምን አውቃለሁኝ። ይሄ ጉዞ ከሆነ ግን እዛ ቦታ ላይ እኔ ነኝ፣ አባቶች ናቸው፣ ሌላም አካላት አለ ኃላፊነቱን ወስዶ ያስተናግዳል። በግሉ ሄዶ ግን ምንድን ነው? ምን ሊያደርግ ነው የሚሄደው አውቀዋለሁኝ። ነገ ከተጎዳ የሆነ ነገር ቢፈጠርስ እዛ ቦታ አዎ። ምንድን ነው አሁን እዚህ ጋር ነው ማለት የሚፈልገው አንዳንዶቻችሁ በጣም ትቸኩላላችሁ። ቦታው ሰዋሽ ነው፣ አዳኝ ነው። ይህ ተጨባጭ የሆነ ነገር ነው። ግን ምንድነው ነገው ሆኖ ሊሄድ የምትሉ ሰዎች ግን አንዳንዴ ባትቸኩሉ ደስ ይለኛል። ምክንያቱም ኅዳር ሚካኤል ማለት ነገ ከነገ ወዲያ ነው እኮ፣ አላቆም እኮ ሲጀመር እራሱ እንኳን አንድ ወር ቀርቶ አመት እንኳን እንዴት እንደሚፈጥን እንዴት እንደሚወረወር እናውቀዋለን። እና ባትቸኩሉና በተረጋጋ መንፈስ በዛው ቀን የተዘመረ የተጸለየ፣ የተሰበከ በነገራችን ላይ ደማ ነገ እዚህ ላስምርላችሁ ብዙ ጊዜ ጸሎት ከግል ጸሎት ይልቅ ደግሞ የማህበር ጸሎት በጣም ይመከራል። እንደ ቤተክርስቲያንም እንደኔም ተሞክሮ ማለት ነው። በማህበር ሆኖ መጸለይና በግል መጸለይ የራሱ የሆነ እንትን አለው አስተዋጽኦ አለው። እና በማህበር ሆኖ መጸለይን የመሰለ ነገር የለም። እዛም ቦታ ለእናንተ ሲጸለይ በግል ታን ይጸለይ የላችሁ ማህበረ ካህናቶ አንድ ላይ ሆነው ነው አይደል? ይጸለዩ እንጂ በግል ሂደሽ አንድ አባቶች ሄደሽ ጸልይ አይደለም እምትይው እንደዛ አይደለም አይቻልም። እንደዛም እዛም ስርዓት ያለው መልኩ ካላጡ ስርዓት ይዘው ይቆማሉ። በልብሰ ተክኖ ይቀርባሉ ይመጣሉ። እዛ ላይ ይጸለያል፣ የሁላችሁ ስም እየተጠራ እዛ ቦታ ላይ ስርዓቱ ይከናወናል። እና የማይበር የሚለውን ነገር አትጥሉት። በአንድ መጓዝን፣ በአንድ መብላትን፣ በአንድ መኖርን እንልማመድ። አትቸኩሉ። ህዳር ሚካኤል ነገ ነው። ተሰባስበን በአንድ ሄደን ደርሰን እንመለስ ነው የኔ መልእክት። ሲጀምር አባቶችም እንደዚህ አይነቱን ነገር አይቀበሉም። በነገራችን ላይ አሁን ይሄ በግል እንትን ይያል ምክንያቱም አንደኛ ከኛ ጋር ሲሆን የሆነ ነገር ጥፋት ቢታይበት ያ ሰው ይታረም ይባላል። ደባ መንገድ ላይ ምን እያደረገ እንደሚሄድ አሁን ለምሳሌ እኛ ቪዲዮ ስንለቅ ደፍተራው ምንድን ነው ያደረገው? ከስር አድራሻውን አስቀመጠ። ብዙ ሰዎች ደወሉለት። አዎ ስለዚህ ያ ሰውዬ ይየ ቢሆንስ የእሱ ሠራተኞች የእሱ አገልጋዮች ቢሆኑስ እኔ ያንን ሰው ስልክ አድራሻ ሰጠሁትኝ እዛ ቦታ አባቶችን አገናኝሁትኝ እሺ እንደው ቢሆን እንኳን ማለት ነው እዛ ምን ፈጥሮ እንደሚጣኔ በምን አውቃለሁ ስለዚህ አድራሻ በየት ነው የት ወርጄን እንደዚህ አድርጌ ነው እንደዚያ እኔ አላስተናግድም አሁንም ቢሆን ማለት ነው ከፈለገ ይምጣ ጉዞ አለ በቀኑ በሰዓቱ ይገኝ ስርዓቱን እየተባረ ያላወቀውን እያወቀ መጠይቅ የሚፈልገውን እየጠየቀ ይሄዳል። እንደ መንፈሳዊነት መንፈሳዊ ስርዓቱን ጠብቆ ከመጣ እኛም ደግሞ ያንን ነው የምንፈልገው እንጂ እንደፈለገ ዝም ብሎ ፈርጥጦ የሚሄድበት ፈርጥጦ የሚመለስበት አይደለም። ይህ እዛም ከሄዳችሁ በኋላ ስርዓት ባለው መልክ ሴት ከወንድ ጋር፣ ወንድ ከሴት ጋር ተቀምጬ ያወራለሁ፣ የግል ጉዳያን አካሄዳለሁ፣ የቡና ዋር ያወራለሁ፣ አይሰራም። ምክንያቱም የሚሄድበት አለማ ምንድን ነው? አንድና አንድ ተወስ ፍለገ ነው አደለ ፈውስ ስለማግኘት ደግሞ እዛ ግቢ ከገባችሁ በኋላ ቁጭ ብላችሁ መጸለይ፣ እግዚአብሔር መጠየቅ፣ ጉባኤ መሳተፍ ካልሆነ በስተቀር አለ። ብዙ ጊዜ የሚገርም ነገር እንደው ጉዞ ብሎ ይሄዱና ከዛ ከሄዱ በኋላ ዓለም ረስተው ቁጭ ብለው ነብዩ ቡና ወራጅ ነው ዝም ብለው እንደዚህ ከበይ መሆን የለበትም። ለዛ ለዛማ ስንመለስ እንደርስበታለን አይደል ከዛ ከዛ ዓለም እንድንወጣ ነው የምንሄደው ሲጀመር አይደል ከዛ ዓለም ከዛ ህይወት እንድንወጣ ከትናንቱ ድክመታችን፣ ከትናንቱ ህመማችን ተፈውሰን የተበላሸው ታሪካችን ተስተካክሎ ተሰርተን እንድንመጣ ነው። እንደፈረስን ግን መልሰን ደግሞ እየታጠበን ጭቃ የምንሆን ከሆነ ይሄ የአሳማ ህይወት ነው የሚሆንብን ህይወታችንና ለመዳን ይሁን በቃ የትናንት ያለፈው ህይወታችን ላለመኖር የተሻለ ህይወት የተሻለ ሰው ለመሆን ነው። ቃል ኪዳኑ እየጋበዘን እየጠራን ያለው ማለት ነው። በጣም ስለዚህ ከዚህ ቀን ጀምሮ ወደ አምደው ሚካኤል ለመሄድ ምዝገባ በይፋ ተጀምሯል። ተመዝገቡ። እኔም ጋር ደውሉ፣ ሳቸውም ጋር ደውሉ። በትክክል የምትሄዱ ከሆናችሁ ደግሞ ለመሄድ አቅም ያጠራችሁ ካላችሁ ልክ ሰሞኑን እየወራ እንደተናበተ ነው። በዛ ልክ ነው የምተሰናገዱት ማለት እንፈልጋለን። ሰላም ሁኑልኝ።